ሩሲያ ገባችበት ፑቲን ሰንዝረዋል። ከአርባ ዓመት በፊት አሰብ ላይ ያለውን የነዳጅ ማጣሪያ ለኢትዮጵያ የገነባቸው ራሻ ዛሬ ደግሞ በሌላ ስምሪትና ተልኮ ከተፍ ብላለች። ጸረ ምዕራባውያን አቋም በመያዝ ለሞስኮ ስስ ልብ ያላቸው ኢሳያስ በሰሞነኛው የራሻ የአሰብ ተልዕኮ የመከዳት ስሜት ሳይሰማቸው አልቀረም። ፑቲን ግን ወደፊት ብቻ ብለዋል። ለአሰብ ተልዕኮ ከራሻ አዲስ አበባ የገባው ተልዕኮ ኢሳያስ በፑቲን ተከዶ ወያስ ባለ ሁኗል። ወደ አዲስ አበባ የገባው ልዑክ ካሁኑ ስራውን መጀመሩ የተሰማ ሲሆን የልዑኩን ተልዕኮ በርካታዎች የራሻ መንግስት ከአርባ ዓመት በፊት አሰብ ላይ ከፈጸመው ድርጊት ጋር አያይዘው ታሪክ ራሱን እየደገመ ነው አስብሏቸዋል። በአሰብ ጉዳይ ከዓመታት በፊት ልዩ ውለታ የዋለችው ራሻ ዛሬ ደግሞ በቭላድሚር ፑቲን ፊታውራሪነት የአሰብን ውጥረት አስታካ ሌላ ተልዕኮ ወስዳለች። ከአራት ዓመት በፊት ኢትዮጵያ የባህር ኃይሏን ዳግም ስታደራጅ ባህር ሳይኖራት የባህር ኃይል ማደራጀት ምን ይሉታል ሲሉ ሲሳለቁ የነበሩትን ሁሉ እጅ በአፍ የሚያስይዝ ዜና ነው ከሰሞኑ የተሰማው። ይኸውም የኢትዮ ሩሲያ ባህር ኃይል ስምሪት ነው። ኢትዮጵያና የሩሲያ ባህር ኃይሎች በትብብር መስራት በሚችሉባቸው ጉዳይ ዙሪያ መወያየታቸውን አስመልክተው ከወደ ቢሸፍቱ የሾለከው መረጃ አስመራን አናውጣለች። ልዑኩ በራሻ ባህር ኃይል ምክትል አዛዥ አድሚራል ቪላድሚር የተመራ ሲሆን ስራውንም ጀምሯል። የሩሲያ ባህር ኃይል ልዑክ የኢትዮጵያ ባህር ኃይል የሚገነባቸውን የባህር ኃይል ተቋማት ጠቅላይ መምሪያና ቢሸፍቱ የሚገኘውን ማሰልጠኛ ማዕከል ጎብኝቷል። ሁለቱ ሀገራት በቀጣይ የኢትዮጵያ ባህር ኃይል ጋር በሚኖሩት ትብብሮች ዙሪያ ምክክር ተደርጓል። የኢትዮጵያ ባህር ኃይል ምክትል አዛዥ ለኦፕሬሽናል ኮማንዶ ጀማቱ ፊሳ ትብብሩ በስልጠናና አቅም ግንባታ ዙሪያ ያተኮረ ነው ብለዋል። ሁለቱ ሀገራት በጋራ ባህር ኃይልን በሚያጠናክሩና በቀጣይ ትብብሮችን ለማመቻቸት የሚያስችል ስምምነት ተፈራርመዋል። ኢትዮጵያ ገና የባህር በር ሳታገኝ ሞስኮና አዲስ አበባ በባህር ኃይል ላይ በጋራ ለመስራት ስምምነት መፈራረማቸው ከጀርባ ያለቀ ነገር አለ ወይ የሚያስብል ጥያቄ አጭሯል። ምንም እንኳን ኢትዮጵያ በአሁኑ ወቅት የራሷ የባህር በር ባይኖራትም የባህር ኃይል ጦር አደራጅታ እየተንቀሳቀሰች ነው። ኢትዮጵያ በቀይ ባህር ላይ ታሪካዊ ባለቤትነት ጥያቄ አንስታ ከኤርትራ ጋር ውጥረት ውስጥ ገብታለች። ምንም እንኳን ኤርትራ የቀይ ባህርን ጉዳይ አታንሱ የተዘጋ ፋይል ነው ብትልም፣ ኢትዮጵያ በአሰብ ላይ ታሪካዊ ጥያቄን አንስታ ተሳካ በሰላም ካልሆነ በኃይል አማራጭ ለመቆጣጠር እየተዘጋጀች ነው ወደ 169 የዓለም አገሮች እየፈረሙበትና እንደ አውሮፓውያን አቆጣጠር በ1982 የወጣው ዓለም አቀፍ የባህር ህግ የዓለም ሀገሮች የባህር ክልልና ወሰንን በምን መንገድ መጠቀም እንደሚገባቸው መሰረታዊ መርሆችን አስቀምጧል። ኢትዮጵያ ባልታጸድቀውም ህጉ እንደ አውሮፓውያን አቆጣጠር ኖቬምበር 8 ቀን 1984 መፈረሟ ታውቋል። በጊዜው ኤርትራ በኢትዮጵያ ስር ትተዳደር የነበረ ሲሆን ኢትዮጵያ ሰፊ የባህር በር ባለቤት የሆነች ሀገር ነበረች። ኢትዮጵያን ወክሎ ስምምነቱን የፈረመው የያኔው የደርግ መንግሥት ቅሬታ ባደሩበት የስምምነቱ አንቀጾች ላይ ያለውን አቤቱታም እንደገለጸ በሰነዱ ላይ ሰፍረዋል። የኢትዮጵያ መንግሥት በጊዜው በዋናነት በቀይ ባህር ግዛቴ ናቸው በሚላቸው ደሴቶች ላይ የየመን መንግሥት የህጉን ክፍተት ተጠቅሞ ችግር እንዳይፈጠር ነበር በሕጉ ላይ ያለውን ሀሳብ የገለጸው። ይህ የዓለም አቀፍ የባህር ሕግ እንደ ኤርትራ፣ አሜሪካ፣ እስራኤል፣ ቱርክ፣ ሶሪያን ጨምሮ 15 የዓለም ሀገሮች ከናካቴው አልፈረሙትም። ኢትዮጵያን ጨምሮ ደግሞ አንዳንድ ሀገሮች ቢፈርሙትም አላጸደቁትም። ይሁን እንጂ ስምምነቱ በዓለም ደረጃ ከታዩ ገዢ የሆኑ ዓለም አቀፍ ስምምነቶች ውስጥ ዝርዝር ጉዳዮችን በማካተት የተሻለ ህግ ስለመሆኑ በሰፊው ይነገርለታል። እንደ አውሮፓያን አቆጣጠር በ1994 ወደ ስራ የገባው ህጉ የጠረፍንና የዓለም አቀፍ ውሃን ክልልን ምንነትንና አጠቃቀም እንዲሁም በባህር ወሰኖች የሚነሱ ውዝግቦችንና የችግር አፈታት ሂደቶችን በዝርዝሩ አስፍሯል። የአንድ ሀገር የውሃ ክልል ከባህር ጠረፍ እስከ 22 ኪሎ ሜትር ድረስ ያለውን የውሃ አካል ያጠቃልላል ይላል ይህ ህግ። በዚህ የአንድ ሉዓላዊ ሀገሮች የባህር ክልል ላይ የትኛውም ሀገር ለሰላማዊ ጉዳይ እስከሆነ መተላለፊያ ሊከለከል እንደማይችልም ተመላክቷል። ከአንድ ሀገር የብስ ወይም የባህር ጠረፍ ተነስቶ እስከ 370 ኪሎ ሜትር በሚረዝመው የባህር አካል ላይ ደግሞ አንድ የባህር በር ያለው አገር የራሱን የኢኮኖሚ ዞን መመስረት እንደሚችልም ተገልጿል። ጥቂት የዓለም አገሮች ይህንን አንቀጽ መሰረት በማድረግ ሰፊ የዓለም የባህር ክልልን ለራሳቸው ብቻ መጠቀሚያ ሊያደርጉትም ሲሞክሩ ይታያሉም። ሰው የማይኖርበት አነስተኛ ዓለታማ ደሴትን ግዛቴ ነው እያሉ በዙሪያው ያለ የባህር አካልን ኢኮኖሚያዊ ዞኔ ነው ማለት በአንድ ሀገሮች የተለመደ ብልጣብልጥ መሆኑ ይነገራል። ኤክስክሉሲቭ ኢኮኖሚክ ዞን በሚባለው የባህር ወሰን ላይ አንድ ሀገር የባህር ሀብት አውጥቶ መጠቀምን ጨምሮም ሰፋፊ ኢኮኖሚያዊ፣ ወታደራዊ፣ የምርምር እንቅስቃሴዎችን ማካሄድ እንደሚችልም ተመላክቷል። በህጉ መሰረት ኤክስክሉሲቭ ኤክስክሉሲቭ ኢኮኖሚክ ዞን በሚባለው የባህር ወሰን ውስጥ ባለቤቱ የሆነው ሀገር ፈቅዶና ወዶ ሌሎች ሀገሮችም የባህር ሀብቱን እንዲጋሩ ማድረግ እንደሚችልም ተመላክቷል። ከዚህ ውጭ ያለ ባለቤቱ አገር ፍቃድ የባህር ሀብቱን መጋራት እንደማይቻል ተገልጿል። በዚህ የባህር ክልል ውስጥ ዓለም አቀፍ ንግድ የሚያካሂዱ መርከቦችም ሆነ ሰላማዊ የሆነ እንቅስቃሴ ማድረግ እየተፈቀደ መሆኑ ተደንግጓል። ከአንድ ሀገር የባህር ጠረፍ ከ370 ኪሎ ሜትር በላይ የሚያልፈው የባህር ክልል ዓለም አቀፍ የባህር ክልል ተብሎ እንደሚታወቅም ነው በህጉ የተደነገገው። ህጉ በዓለም አቀፍ የባህር ክልል ውስጥ እንደ ልብ የመንቀሳቀስ መብት ለሁሉም አገር በኩል የተፈቀደ መሆኑንም ተካቷል። የባህር በር ያላቸው ሀገሮች መብትና ዓለም አቀፍ ግዴታን በግልጽ የሚያስቀምጠው ይህ ህግ በተለይ ከአንቀጽ 24 እስከ 26 ባለው ክፍል የባህር በር ባለቤት ነኝ በሚል ብቻም አገሮች እንዳሻቸው የመሆንና የማድረግ መብት እንደሌላቸው በቀጥታ ያብራራል። የባህር ወሰናቸውን ለሰላማዊ እንቅስቃሴ እስከሆነ ድረስ ለሌሎች አገሮች ዝግ ማድረግ በፍጹም እንደሚከለከሉ ያትታል። የባህር ክልላቸው ለባህር እንቅስቃሴ ሰላማዊና ምቹ ስለመሆኑ ለመላው ዓለም መረጃ የመስጠት ግዴታ አለባቸውም ይላል። በሌላ በኩል በባህር ድንበራቸው ላይ ነዳጅ መሙላትን ጨምሮ የወደብና የትራንዚት አገልግሎት ለሚፈልግ መርከብ ያለ ልዩነትና ያለ አድሏዊ ባወጡት ታመን ምክንያታዊ ክፍያ በመሰብሰብ አገልግሎት መስጠት እንደሚችሉም ይፈቅዳል። በአጠቃላይ አገሮች የባህር በራለን በሚል ብቻ በሌሎቹ አገሮች ላይ ጫና እንዳያሳድሩ ህጉ ልጓም አበጅቷል። በክፍል ዘጠኝ ላይ ይኸው ህግ ዙሪያቸው በከፊል ወይም በሙሉ በየብስ ስለተከበበ የባህር አካላት ተጠቃሚ ድንጋጌዎችን ያስቀምጣል። የባህር ቦይ፣ የባህር መገናኛ፣ ባህረ ሰላጤ ወይም ባሕረ ገብና የባሕር ወሽመጥ በሚባሉ የባህር አካላት ላይ የሚኖርን አጠቃቀም በዚሁ ክፍል አንቀጽ 122ና 123 በልዩ ሁኔታ ይደነግጋል። ይህ ድንጋጌ እንደ ቀይ ባህር ስላሉ ጠባብ የባህር መተላለፊያዎች የሀገር ትብብርና የውሃ አጠቃቀም የሚመለከት መሆኑ ሳይጠቀስ አይታለፍም። በእንዲህ አይነት ጠባብ የባህር መተላለፊያዎች ተዋሳኝ የሆኑ ሀገሮች ቀጠናዊ የጋራ ተቋም ከመፍጠር ጀምሮ በባህር ንግድ ቁጥጥር፣ በሳይንሳዊና ወታደራዊ እንቅስቃሴዎች እንዲሁም በባህር ሀብት ጥበቃ ስራዎች ላይ ሊተባበሩ እንዲገባ ህጉ ዝርዝር ሀሳቦችን ይሰጣል። በክፍል 10 ከአንቀጽ 124 ጀምሮ እስከ አንቀጽ 133 ድረስ የባህር በር የሌላቸው ሀገሮች መብቶች እንዲሁም የባህር በር ካላቸው ሀገሮች ጋር የሚኖራቸው ግንኙነቶች በዝርዝር ሰፍሮ ይገኛል። በተለይ አንቀጽ 125 ከተራ ቁጥር 1 እስከ 3 ባለው ክፍል የባህር በር የሌላቸው ሀገሮች ከባህር በር ጋር የሚገናኙበት መንገድ ምን ይሁን፣ እንዲሁም የባህር በር መተላለፊያ የማግኘት ነፃነታቸው እንዴት ይጠቀሙበት የሚለው ጉዳይ የባህር በር ካለው ሀገር ጋር በሚደረግ ድርድርና ስምምነት እንደሚወሰንም ነው ህጉ አክሎ የሚያስረዳው በልዩ ሁኔታ የባህር በር እንዲያገኙ የተደረጉ አገሮችን ህጉ እንደሚያካትትም ያመላክታል። የባህር በር የሌላቸው አገሮች ባንዲራን የሚያውለበልቡ አገሮች የባህር በር ባላቸው አገሮች ከሌላው አገር መርከብ እኩል አገልግሎት ያገኛሉ ይላል። በማንኛውም ሁኔታ የባህር በር ያለው አገር የባህር በር የሌለውን አገር የባህር ንግድ እንቅስቃሴ ማወክ እንደማይችልም ያስረግጣል። የወደብ ትራንዚት አገልግሎት ላይ ሆን ብሎ መጓተት መፍጠር፣ ከጣሪያ በላይ ላስከፍል ማለትም ሆነ ስምምነት ውጭ የሆነ ነገሮችን ካላስፈጸምኩ ማለት የተከለከለ መሆኑንም ያመላክታል። ህጉ የባህር በር ያላቸው አገሮች የባህር በር የሌላቸው አገሮችን ህልውናና ብሔራዊ ጥቅምን አደጋ ላይ የሚጥል እንቅስቃሴ ከማድረግ መቆጠብ እንዳለባቸውም ነው የሚያስታውቀው። የዓለም የባህር ህግ ብቻ ሳይሆን ሌሎች ዓለም አቀፍ ህጎችና ድንጋጌዎችን አጣቅሰው የኢትዮጵያ የባህር በር ሊኖራት ይገባል የሚለውን አቋም የሚያስተጋቡት ምሁራን በርካታ ናቸው። አሰብ የማናት የኢትዮጵያ የባህር በር ጥያቄ የሚል ተጠቃሽ መጽሐፍ ያበረከቱት የዓለም አቀፍ ህግ ምሁሩና ፖለቲከኛው ያዕቆብ ኃይለማርያም ከእነዚህ ወገኖች ቀድመው ሊጠቀሱ ይችላሉ። በታሪክም ሆነ በህግ አሰብ ወደብ የኢትዮጵያ መሆኑን የሚደግፉ ብዙ ማስረጃዎች ቢኖሩም በደርግ ውድቀት መንግሥት ሀገሪቱን የመሩ ባለሥልጣናት በተለይ የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ይህንን ፍጹም ባለመፈልጋቸው ኢትዮጵያ የባህር በር የሌላት አገር ሆና ቀርታለች ሲሉ ዶክተር ያዕቆብ የዛሬ አምስት ዓመት ለአንድ መገናኛ ብዙሃን ገልጸው ነበር። በቀይ ባህር በተለይ በአሰብ ወደብ እንደ ኒውክሌር ያለ መሣሪያ ቢጠመድበት፣ ለኢትዮጵያ ህልውና ስጋት የሆነ አደጋ ቢፈጠርበት ኢትዮጵያ ይህን ለመከላከል የምትችልበት እድል የለም ብለው በመጽሐፋቸው ማስፈራቸውን ያስታወሱት ዶክተር ያዕቆብ ከቅርብ ጊዜ ወዲህ ይህ ስጋት አፍጥጦ መምጣቱን ገልጸዋል። እንደ ኢራን ያሉ አገሮችን ጨምሮ ለኢትዮጵያ ቅርብ በሆነው በቀይ ባህር ቀጠና በርካታ ሀያላን አገራት የኃይል ፍክክርና ጂኦፖለቲካዊ ጥቅምን የማስጠበቅ ሽኩቻ ውስጥ መግባታቸውን ተናግረዋል። በፋሽስት ኢጣሊያን ወረራ ወቅት ኢትዮጵያ እንድትሸነፍ ካደረጉ ምክንያቶች አንዱ የገዛቸው መሳሪያ በጅቡቲ ወደብ እንዳይገባ ፈረንሳዮችም በመከልከላቸው ነው። ዛሬ ጅቡቲን ጨምሮ ዙሪያችንን የአረብ ሊግ አባል የሆኑ አገሮች ከበውናል። የባህር በር ሳይኖረን ከአንዱ የአረብ ሊግ አገር ጋር ብንጋጭ መውጫ መግቢያችን ይዘጉብናል በማለት ያክላሉ። አሰብ ከጅቡቲ ወደ 200 ኪሎ ሜትር ለአዲስ አበባ ይቀርባል። አሰብ ኤርትራ የሚባል ግዛት በኢጣሊያ ቅኝ ገዢዎች ከመፈጠሩ በፊት ኢብራሂም በተባለ የአካባቢው ባላባት ነበር የተሸጠው። አሰብን የገዛው ደግሞ ሮቢቲኖ የተባለ የጣሊያን ኩባንያ ነበር። የአሰብ አካባቢ ሕዝብም ከኢትዮጵያ አፋር ክልል ሕዝብ ጋር የተዛመደ ነው ጣሊያን ኤርትራ የተባለውን ቅኝ ግዛት ከፈጠረች ከ15 ዓመታት በኋላ ነው አሰብ ወደ ኤርትራ የተጠቃለለው አፄ አጼ ምኒሊክ በዙሪያቸው የከበቧቸው ቅኝ ገዢዎች መስፋፋት ለኢትዮጵያ እንደሚያሰጋ በመገንዘብ ነበር ብዙ ስምምነቶችን ከቅኝ ገዢዎች ጋር እየተፈራረሙት ምኒሊክ እስከ ቀይ ባህር የኢትዮጵያ ወሰን እንደሆነ አመላክተው የጻፏቸው ደብዳቤዎች ዛሬም ድረስ ይገኛሉ በካይሮ እንደ አውሮፓውያን አቆጣጠር በ1964 የቅኝ ግዛት ስምምነት ተጠብቆ እንዲቆይ የሚያደርግ ስምምነት ተፈርሟል። መላው ዓለም ባይቀበላቸውም ኤርትራውያን የኢትዮጵያ ቅኝ ተገዥ ነን ሲሉ ይደመጣሉ። ይሁን እንጂ ጣሊያን የቅኝ ግዛት ስምምነቶችን ጥሶ ነበር ከኢትዮጵያ የወረረው። የተባበሩት መንግስታት ድርጅት እንደ አውሮፓያን አቆጣጠር በ1947 እነዚህን የቅኝ ግዛት ውሎችን ሽሯቸዋል። በ1952 ዓ ም በኢትዮጵያ ደግሞ በነጋሪት ጋዜጣ እነዚህ ስምምነቶች በይፋ ተሽረዋል የሚሉት የሕግ ምሁሩ ኢትዮጵያ አሰብን ይዛ ለመቆየት የምትችልበት ሰፊ እድል መኖሩንም አመላክተዋል። በሌላም በኩል ኤርትራ ነጻ ስትወጣ አሰብ ራስ ገዛ አስተዳደር ተብላ በኢትዮጵያ ይዞታ ስር መቆየቷን ያወሳሉ። በዚህ ሁሉ መነሻነት አሰብ ወደ ኤርትራ መጠቃለል እንዳልነበረበት የሚሞግቱት ዶክተር ያዕቆብ በስተመጨረሻ በኢትዮ ኤርትራ ጦርነት ማግስት በተፈረመው የአልጀርስ የሰላም ስምምነት ደግሞ ታሪክንም ሆነ ህግን የሚያዛባውል በመፈረም ኢትዮጵያ የባህር በሯ መነጠቁን ይከራከራሉ።